ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ በቴሌግራም በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላቸው ስል ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንዲሁም በተለያየ ምክንያት ሰዓት ማሩ ለቀራቸው እህትና ወንድሞቼ መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላቸው ስል ቁጥር እናንተን ዘወትር በተመቻቸው ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮዋችን ይዤላቸው መጣሁት የአማርኛ ፊደላትን ወይም ሆሄያትን ነው እያላቸው የመጣሁት። ለዚህ ቪዲዮ ደግሞ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ እዚህ ጋር እንደምታዩት የአማርኛ ፊደላትን ወይም ሆሄያትን ነው ይዤላቸው የመጣሁት። የአማርኛ ፊደላት ሰላሳ አራት ፊደላት አሉት። እያንዳንዳቸው በስራቸው ደግሞ ሰባት ሰባት ቤተሰብ እና እንዲሁም ተጨማሪ መጨረሻ ዲቃላውያት የምንላቸው አሉ። ገበታችን ሀ ወይም ሀሌታ ውሃ ተብላ ትጠራለች። በዛሬው ቪዲዮ የምናየው እንግዲህ ከሀ እስከ ሰ ድረስ ነው ይዤላቸው የመጣሁት። የመጀመሪያቸው የምናያት ሀ ወይም ሀሌታ ውሃ ተብላ ትጠራለች። የአማርኛ የፊደል ገበታችን ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እደግምላችኋለሁ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ ኮ አሁን ከቀኝ ወደ ግራና ከግራ ወደ ቀኝ እያንዳንዳቸው እንቆጥራለን። እንግዲህ ከመጀመሪያዋ ሀ መነሻዋ ፊደል ስናያት ምንም ቅጥያ የላትም። ሁለተኛዋን ስናያት ሁን ከጎኗ ነው ቅጥያዋ። ምንጊዜም ቢሆን መጀመሪያ መነሻቸው ፊደላት ምንም ቅጥያ ባል ነገር የላቸውም። ሁለተኛዋን ስናያት ከጎኗ ነው። ሶስተኛዋን ፊደል ደግሞ ስናያት ሂን ስናያት ወደ ቀኝ በኩል ጫማ ቅርጽ ወይም እግሯ ሸፈፍ ያለ ቅርጽ አላት። ሀን ስናያት አራተኛዋን በስተቀኝ በኩል አንዷ እግሯ ረዘም ያለች ናት። ሄን ደግሞ ስናያት ከታች ከእግሯ ስር ቀለበት ነገር ወይም ክብ ነገር አላት። ህ ስናያት ደግሞ ስድስተኛዋን በስተግራ በኩል ከአንገቷ ላይ ቀልበስ ወይም ጠምዘዝ ያለች ናት። ሆን ስናያት የመጨረሻዋ ደግሞ ከላይ ካናቷ ላይ የመጨረሻዋ ክብ ነገር አላት ማለት ነው። ወይም ቀለበት ነገር ያሰረች ናት። አሁንች የመጨረሻዋ ሆ ስድስተኛዋ ህ፣ አምስተኛዋ ሄ፣ አራተኛዋ ሀ፣ ሶስተኛዋ ሂ፣ ሁለተኛዋ ሁ፣ የመጀመሪያዋ ሀ። እንግዲህ እንደምታየው ሰባት ቤተሰብ አላቸው። እያንዳንዳቸው ድምፅና ቅርጽ አላቸው። ቀጣይ ደግሞ የምናያት የመጀመሪያዋ ለ ሁለተኛዋ ሉ ሶስተኛዋ ሊ አራተኛዋ ላ አምስተኛዋ ሌ ስድስተኛዋ ል መጨረሻ ሰባተኛዋ ሎ። እደግምላችኋለሁ የመጀመሪያዋ ለ፣ ሉ፣ ሊ፣ ላ ሌ ል ሎ ሎ ል ሌ ላ ሊ ሉ ላ። ልክ እንግዲህ አሁንች የመጀመሪያዋን ለን ስናያት ምንም ቅጥያ ነገር የላትም። ሁለተኛዋን ስናያት ደግሞ ከጎኗ ነው ቅጥያዋ። ልክ እንደ ሁ ከጎኗ ነው። ሊስ እናያት ደሞ አሁንም እግሯ ወደ ቀኝ በኩል ሸፈፍ ያለ ነው። ላስ እናያት አራተኛዋ፣ ይቺ በስተግራ በኩል አንድ እግሯ አጭር ናት፣ በስተቀኝ በኩል አንድ እግሯ ረዘም ያለች ናት። ባለ ሁለት እግር ፊደል ናት። አምስተኛዋ ሌስ እናያት ደግሞ ከታች ከእግሯ ላይ ቀለበት ነገር ወይም ክብ ነገር አላት። ልስ እናያት ደግሞ በእግሮቿ መካከል ከስር ክብ ነገር አላት ማለት ነው። መጨረሻዋ ሎ ስነት ከጎኗ ላይ ቅጥል ሆኖ ክብ ነገር ቀለበት ነገር ያሰረች ናት። ይህች አሁን የለቤተሰብ ናት ማለት ነው። ቀጣይ ደግሞ ሀመርኋ ተብላ ትጠራለች። ወይም ሀ ከመጀመሪያዋ ከሀሌቷ ፊደል ጋር በድምፃቸው ተመሳሳይ ናቸው። ነገር ግን በፊደል አጸጻፍ ቅርጻቸው ይለያያሉ። አሁንም ይህች የመጀመሪያዋ ሀ፣ ሁለተኛዋ ሁ፣ ሶስተኛዋ ሂ

ህ ሄ ሃ ሂ ሁ ሀ አሁንም የሃን ቤተሰብ ስናያት ሁለተኛዋን ስናያት አሁንም ከጎኗ ነው። ቀጣዩ አይዚችም ሶስተኛዋን ስናያት ደግሞ እግሯ ወደ ቀኝ በኩል ሸፋፋ ነው ማለት ነው። አራተኛዋን ስናያት እቻሁን ባለ ሶስት እግር ፊደል ናት በስተግራ በኩል ሁለት እግሮቿ አጭር ናቸው። በስተቀኝ በኩል አንዱ እግሯ ረዘም ያለች ናት ማለት ነው። አምስተኛዋን ስናያት ደግሞ ቀለበት ነገር ክብ አላት በስተቀኝ በኩል። ስድስተኛዋን ስናያት ወደ ግራ ጠምዘዝ ያለች ናት። መጨረሻዋን ስናያት በስተቀኝ በኩል ሁለት እግሮቿ አጭር ናቸው ማለት ነው። እነዚህ የሀ ቤተሰቦች ወይም የአምርሖ ቤተሰቦች ናቸው ማለት ነው። ቀጣይ ደግሞ እዚህ ጋር አራተኛ የምናገኛት የመጀመሪያዋ መ፣ ሁለተኛዋ ሙ

ም ሜ ማ ሚ ሙ። የመጀመሪያዋ ማ። ቀጣይ ደግሞ እዚህ ጋር የምናገኛት ሰ፣ ወይም ንጉሱ ሰ ተብላ ትጣራለች። አሁን ብቻ የመጀመሪያዋ ሰ፣ ሁለተኛዋ ሱ፣ ሶስተኛ ሲ፣ አራተኛ ሳ

ሳ ሴ ሱ ሳ እንግዲህ እያንዳንዳቸውን ስናያቸው የመጀመሪያ መነሻቸውን ፊደላት ስናይ ምንም ቅጥያን ባልነገር የላቸውም። ሁለተኛ ፊደላትን ስናይ ሁሎችም ተመሳሳይ ጎናቸው ነው ቅጥያቸው። ሶስተኛ ፊደላቸውን ስናይ ደግሞ ሁሎችም እግራቸው ወደ ቀኝ በኩል ሸፋፍ ሸፋፍ ያለ ነው። አራተኛ ፊደላቸውን ስናይ ሁሎችም የራሳቸው የሆነ ፊደል ቅርጽ አላቸው። ባለ ሁለት እግር እና ባለ ሶስት እግር ፊደላት የሆኑት በስተግራ በኩል እግራቸው አጭር ነው ማለት ነው። በአምስተኛ ፊደላቸውን ስናይ ደግሞ በስተቀኝ በኩል እግራቸው ቀለበት ቀለበት አላቸው ማለት ነው። ሌላው ስድስት እና ሰባተኛ ፊደላቸውን ስናይ የራሳቸው የሆነ የፊደል ቅርጽ አላቸው ማለት ነው። እንግዲህ ከዚህ ጋር እንደምታዩት ደግሞ ቃላት መስርቻ አለው። ከዚህ ካየናቸው ፊደላት ውስጥ ቃላቶችን እንዴት ነው መመስረት ቀለል ባለመንገድ መንገድ ማወቅ ምንችለው የሚለውን ነው። ቃላቶች የሚመሰረቱት ከፊደላት ወይም ከህዎች በማጣመር ነው። ከዚህ ጋር አሁን ሁ- ሉ ም ሁ- ሉ ም በአንድ ላይ ሁሉም ሁሉም ይላል። እቺ የሀ ቤተሰብ ሁለተኛዋ። እቺ ደግሞ እዚህ ጋር የለቤተሰብ ሁለተኛዋ። እቺ የመቤተሰብ ስድስተኛዋ ናት ማለት ነው። በአንድ ላይ ሁሉም ብለን እናነባለን። ቀጣይ ደግሞ ከዚህ ጋር መ ለ ሰ መ ለ ሰ በአንድ ላይ መለሰ መለሰ ይላል። ቀጣይ ደግሞ ከዚህ ጋር ሀ ለ መ ሀ ለ ማ በአንድ ላይ ሀለመ ሀለመ። ቀጠ ደግሞ እዚህ ጋር ማ ሳ ላ ማ ሳ ላ በአንድ ላይ መሰላ መሰላ። ቀጠ ደግሞ ሳ ማ ላ ሳ ማ ላ በአንድ ላይ ሰማላ ሰማላ። ቀጠ ቀጠና የመጨረሻው ህ ለ መ በአንድ ላይ ሄልም ሄልም ቀለል ባለ መንገድ ልክ፣ ሆሄዎችን ወይም ፊደላትን ከቆጠርና ከለየን በኋላ ቃላቶችን ቀለል ባለመንገድ በዚህ መልኩ መስርተን ማንበብና ማጥናት እንችላለን። በቀጣይ ቪዲዮችን ስንገናኝ፣ መልካም ጊዜ፣ መልካም ቆይታ።